ፍሬያት ከሱ ጋር በቃ እንደውም ሁለተኛ ሚስት አገባ አብሬ ይኖራሉ አለለ ብዬ ምን አይነት ህይወት ይኖረኛል፣ ልጆች ምን አይነት አስተዳደግ ያድጋሉ የሚለውን መጀመሪያ ቆም ብዬ አስባለሁ። ከዛ ደግሞ የእናንተን ኮመንት ያለው ማለት ነው። እንደገና ደግሞ ሲፈጠር የባል ሀቅ አለብሽ፣ የባልሽን ሀቅ ዘሽ ምዞሪው ነው፣ የባልሽን ኒካ ዘሽ ነው ምዞሪው በቃ ብዙ በአሁኑ በጣም ብዙ ቁጣ ስላለ እኔ መጠየቅ የምፈልገው የምታውቁ ሰዎች አሁንም ቪዲዮውን ስለምታዩ ማለት ነው፣ ስለ ዲኑ ጠለቅ ብላችሁ የምታውቁ ሰዎች ጥያቄ ነው መጠየቅ የምፈልገው ምንድን ነው መጠየቅ የምፈልገው፣ አሁን እኔ ሰይድ አግብቷል አይደል? ሁለተኛ ሚስት ሁለተኛ ሚስት ሐላል እንደሆነ አውቃለሁ። ብቀመጥ ብቀመጥም፣ እስከ አራት እስከ አላህ እስከፈቀደለት ድረስ እኔ መከልከል አልችልም ማለት ነው። ግን አላህ ሲፈቅድም የሆነ ያስቀመጠው የራሱ የሆነ ለሰው ልጅ የሚጠቅም ነገር አለ አደለ? ስለ ዲኑ የምታውቁ በደንብ ነው የምታውቁት ማለት ነው፣ ግን እኔ ካልቻልኩስ ነው። አሁን ለምሳሌ አላህ ያለው ነገር ሁሉን ነገር ሳይድ ለምሳሌ በገንዘብ ይችላል። ገንዘብ ያለው ሰው ነው ማግባት የሚችለው አይደል? ሰይድ በገንዘብ አራት ሚስት አግብቶ መኖር ይችላል። እኔ ግን ገንዘቡ ደስታ አንዳንዴ ኮ ገንዘብ ደስታ አይሆናችሁም አደለ። ስለዚህ እኔ ገንዘቡ ይቅርብኝ፣ ምንም ይቅርብኝ፣ ማስተዳደር ቢችልም እኔ ከሳይድ ጋር መኖር አልፈልግም፣ ወይ ደግሞ መፋታት እፈልጋለሁ ብዬ መጠየቅ አልችልም፣ ከሳይድ ጋር መፋታት አልችልም። እኔ እኔ አሁን ማለት የምንፈልገው ምንድን ነው? በደንብ እንድትመልሱልኝና እንድትነግሩኝ፣ እኔ ይህን ቪዲዮ ኮመንቱን በደንብ ስለማነብ ማለት ነው። እኔና ሳይድ እኔ ሳይድን መፍታት ትችላለሁ ወይስ አልችልም? እኔ መኖር አልፈልግም፣ መፋታት ትፈልጋለሁ። አንተ ሁለተኛ ሚስት ስላገባክ እኔ ከአንተ ጋር መኖር አልፈልግም። በቃ የልጆች አባት ነው፣ ልጆቹን በስነ ስርዓት እንደዚህ ሳናሯሯጥ ልጆቹን ያያል። እኔ ደግሞ መለያየት ከሱ ጋር ፈልጋለሁ። ስለዚህ ይሄን ነገር እንድትነግሩ ይፈልጋለሁ። መለየት ሐራም ነው የምትሉ ካላችሁ አስብበታለሁ። በቃ ከዚህ በኋላ ከሰይድ ጋር ለመገናኘትም ሆነ እንደገና ደግሞ በቃ ይሄ ነሲቤ ስለሆነ ነሲብ ነው ብዬ ማለት ነው። ነሲቤን አምኜ በቃ ለአንዴና ለመጨረሻ ጊዜ ወይ ተገናኝተን ወይ ደግሞ አላቅም፣ እንዴት እንደሆነ ብቻ እናንተን ኮመንታ አነባለው። መልሱልኝ። መለያየት እችላለሁ ወይስ አልችልም? ኒካ እንዲያወርድልኝ መጠየቅ እፈልጋለሁ ማለት ነው። አንደኛው ይሄ ነው ማለት ነው። እንደምትመልሱልኝ ተስፋ አደርጋለሁ። ሁለተኛ ደግሞ ያው እምነቴን እቀይራለሁ ባልኩበት ጉዳይ ማለት ነው። ትንሽ ቅር ያላችሁም አላችሁ፣ እኛ ምን አገባን ያላችሁኝም አላችሁ ማለት ነው። በተረፈ ግን ምንድን ነው እኔ ሲፈጠር እንደውም ያለቀኩት በጣም ብዙ ቪዲዮ አለ ማለት ነው። እኔ ቁጭ ብዬ እያወራሁት ነው አይደል እንደዚህ ከቤተሰቦች ጋር የቀረጽኩት ቪዲዮ ነበር ልለቀው አስቤ ማለት ነው። ወላሂ ብዙ ቪዲዮ፣ ያልተለቀቀ ቪዲዮ አለ። እኔ እሱን አለቀውም። ለምን ሰው ሊከፋብኝ ስለሚችል ማለት ነው። ስለዚህ እኔ ሲፈጠር በመጀመሪያ ደረጃ ከክርስትና ወደ እስልምና ስገባ ነገ ከሳይድ ጋር አንዳንዴ እኮ መለያየት ብቻ አይደለም ሞትም ሊመጣ ይችላል። የሆነ ነገር አላህ እድሜ ስጠው፣ ወላሂ አላህ እድሜ ስጠው፣ ለልጆች ይኖርላቸው ማለት ነው። አሁን እንደዚህ ቢሆን ምናምን የሰይድን ክፉ መቸም አልመኝም፣ ወላሂ ለአዚም። ስለዚህ ሰይድ በቃ ባሌ ብቻ ሳይሆን ብዙ ነገሬ ስለሆነ ይኖርላቸው። እኔ እነሱን ያላስማማን ነገር ቢኖርም እንኳን የልጆች አባት ነው ስለዚህ ምንድን ነው ያን ነገር ሳይድ ወደ እስልምና ሲያስገባኝ እኔ ነገ ብድግ ብዬ ሳይድ ወይ ከሳይድ ጋር ስፋታዊ ደግሞ ሳይድ አንድ ነገር ቢሆን እኔንም ልጆቼንም የርኩኝ ክርስትና ላስነሳ አይደለም። እኔ አልሐምዱሊላ ሽኩር አልሐምዱሊላ ረቢልዓለሚን፣ ስሳልምም ነገ ክርስትና እነሳለሁ ብዬ አደለም። በእስልምና ድርድር አላቅም። ወላሂ ለአዚም አንገቴን እሰጣለሁ እንጂ መቼም ቢሆን ክርስትና አልነሳም። አላህም በዚ ያጥናኝ ዱዓ ለምታረጉልኝ እንደው ብዙ ልጆች አላህ ሰብር ይስጥሻል። በጣም ብዙ ልጆች ድዋ እያረጋችሁልኝ ነው አልሐምዱሊላ። ድዋ አላረጋችሁልኝ ለእኔ ድዋ እንዳረጋችሁልኝ አላህ ከጭንቅ ነገር አላህ ይፈርጃችሁ ማለት ነው። እናንተ የምትፈልጉትን ነገር አላህ ያደርግላችሁ። እና ምን ልንፈልጌ ነው በእስልምና እኔም ልጆቼም እንኳን ልጆቼ ልጆቼ የሙስሊም ልጆች ናቸው አለ እንኳን ልጆች እኔ አልነሳም በእስልምና አልደራደርም ማለት ነው። አላህ በሻሃዳ መንገድ አላህ በቀጥተኛው መንገድ ወደ እሱም ሲጠራኝ አላህ በዚህ እንደዚሁ ልሞት ማለት ነው እና አላህን መምለም ነው። ሙስሊም ሆኜ እንድሞት ነው። ለምን ሰው መጨረሻውን ስለማያውቅ ማለት ነው። እና እስካሁን እስካሁን ባለችበት ሰዓት እኔ በእስልምኔ በጭራሽ የምደራደርበት ነገር አይደለም፣ በጭራሽ ማለት ነው። እና እኔ ሳይሄድም ደግሞ ልጆቹን ክርስትና ላስነሳ ነው ወይ ደግሞ እኔ ክርስትና ልነሳ ነው ስን ነው ሩጦ የመጣው እንጂ አይመጣም ነበረ። እነሱ ለምን ክርስትና እንዳይነሱ ብሎ ነው ማለት ነው። እና እንደዛ ስለሆነ ከአዳማ ብድግ ብሎ እየሮጠ የመጣው ማለት ነው። በተረፈ ሁሉም ቤተሰቦች አይደሉም። በተለይ ወንድሜ የታናሻ ታናሽ ነው ማለት ተዋት፣ አጨቅጭቋት፣ በቃ ራሷ ናት የምታውቀው፣ በቃ ተዋት፣ አትጠይቋት እያለ ነበረ። እሱ በጣም ነበር ለኔ የሚከራከርልኝ ማለት ነው። በቃ ሙስሊም ናት፣ በቃ ተዋት፣ ልጆቿ ሙስሊም ናቸው፣ ተዋት። እኔ ወላሄ በቃ ትንሽ የሆነው ነበር ማውቀው። እና እሱ ምንድን ነው ያለኝ፣ እህት አለም ወደ ክርስትና እምነት መመለስ ትፈልጊያለሽ? ለሱ ብለሽ ነው ሙስሊም የሆንሽው፣ ለሱ ብለሽ ሙስሊም ከሆንሽ አሁን እሱ ስለሌለ ወደ ክርስትና ተመለሽ። እስልምናውን ፈልገሽውና ገብቶሽ ከሆነ ደግሞ እኔ አንድ ሰው ጫፍሽን እንዳይነካሽ ነው የማደርገው። እንዴ እኔ ወንድምሽ እያለ ምናምን እያለ እንደውም በቃ አኮራኸኝ። አንድ ነው ለቤቱ እና በጣም ነበር ደስ ያለኝ። በዚህ አጋጣሚ አመሰግናለሁ፣ በአያ ቪዲዮ እንኳን አያውም፣ ግን ያው አመሰግናለሁ ልበለው ብዬ ነው። እና አልሐምዱሊላ ረቢልዓለሚን እና ጾሙ ዘንድሮ ጾሙ ከብዶ የነበር እውነት ለመናገር ብቻዬንም ስለሆንኩ ምናምን፣ ነገር ግን እንደዛ ሆኖ አልሐምዱሊላ ሽኩር፣ አልሐምዱሊላ ረቢልዓለሚን። በስልምናይም በእምነት ያለውን ጉዳይ እዚህ ጋር ዘጋለው ማለት ነው። ከዚህ በኋላ ስለዚህ ነገር ማንሳት አልፈልግም እና ምንድን ነው ሌላው ደግሞ ከሳይድ ጋር ተመለሽ። በጣም ብዙ ሰው ማለት ነው በቃ ግልብጥ ነው ያላችሁብኝ ማለት ነው። በጣም ነው ያዘንኩት፣ ሆኖት በጣም ነው ያዘንኩት እና ለማንኛውም ግን እንድትመልሱልኝ ማለት ነው መልሱልኝ። እኔ ወይ እንድመለስ ወይ እንድንለያይ ማለት ነው። ለምን እኔ ከአዩ ጋር እንደ እውነት ከሆነ ማንም እውነት ለመናገር ከሆነ እኮ ሰው በሰው ለመፍረድ እንችኩላለን እንጂ ማንም ሰው ሁለተኛ ሚስት እንዲገባባት የምትፈልግ ሴት የለችም። ወንዶች ስለሚፈልጉ ከሀራም መንገድ በሀራም ከሚሄድ በሀላል ያግባ እየተባለ ነው እንጂ ባሌ ስላገባ ደስ ይለኛል የምትል ሴት የለችም። ማንም ሰው ግን ምን ታካብዳለች? በቃ አገባ ያግባ ችግር የለውም ሀላል ነው ምናምን ይባላል ማለት ነው። እኔ ሁለተኛ ሚስቱ ነኝ። እኔ ምናልባት የመን እያለውን የመኒ ሴት የዛገር የአረብ ሀገር ሴት አግባብ ብየዋለሁ። አግባ ያልኩት ደግሞ እዛው ከሀገሩ ላይ እዛ አበሻ ከምታገባ እዚሁ አግባ ብየዋለሁ ያልኩበት አንዳንዴ እኮ ብዙ ነገር እኮ የማይወራ ነገር አለ አይደለ እንዴ። ምናልባት እኔ ሁሉን ነገር አውጥቼ ለዚህ ምክንያት ነው አግባ ያልኩት ብን ምናልባት እኔንም ልደግፉኝ እኮ ትችላላችሁ። አሁን ግን በቃ ሳስበው ካልፈለግኩስ ነው የኔ ጥያቄ። እኔ አሁን እንደዚህ የፈረዳችሁብኝ ሁሉ በቃ ጠይቃችሁ ንገሩኝ እኔ ካልፈለኩስ ሁለተኛ አምስት መሆን ካልፈለኩስ እኔ በቃ ልጆችን ማሳደግ በቃ ባል የሚባል ካልፈለኩ ከነ ማለት ነው እንደ ግዴታ ከወንድ ጋር ኑሩ የሚል ህግ እኮ እኔ ባል በቃ ልጆች ሁለት ልጆች አልহামዱሊላ ሁለት ልጆች አሉ በቃ ልጆቹን እያየ በቃ ልጆቹን ለልጆቹ ማድረግ ያለበትን ነገር እያደረገ ልጆችን እያስተማርኩኝ እኔም ደግሞ ከዚህ በኋላ ከሀገር ከሀገር ምሯሯጥበት